የተከበራችሁ ተመልካቾቻችን የአክብሮት ሰላምታችን በያላችሁበት ይድረሳችሁ። ንጻሬ የሚዲያ ዳሰሳ ሳምንታዊ መርሃ ግብራችን ተጀምሯል። ዛሬም እንደተለመደው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንና እንደዚሁም በተለያዩ የሚዲያ አማራጮች ቤተክርስቲያንን የሚመለከቱ ዜናዎች ተላልፈው ከነበሩት ውስጥ ለዚህ መርሃ ግብር ይሆናሉ ያልናቸውን መርጠን አዘጋጅተንላችኋል። ቆይታችሁ ከኛ ጋር እንዲሆን በአክብሮት እንጋብዛለን። የተወደዳችሁ ተመልካቾቻችን፣ ለዛሬ ንጻሬ የሚዲያ ዳሰሳ የመጀመሪያው ትኩረታችን የሚሆነው ከሰሞኑ በስፋት እየተሰራጨ ያለው በምስራቅ አርሲ በኦርቶዶክሳያን ላይ እየተፈጸመ ያለውን ግድያና ከዚሁ ጋር ተያይዞ ያሉ ጉዳዮችን ነው። በምስራቅ አርሲ በተለያዩ ወረዳዎች በክርስቲያኖች ላይ የሚደርሱ ጥቃቶች ስለመኖራቸው በተለያዩ የማኅበራዊ ሚዲያዎች ቀደም ሲል በስፋት ሲሰራጭ ነበረ። አሁን እንደምንሰማው ዜና ደግሞ ጥቃቱ እንደቀጠለ ይገኛል። የምስራቅ አርሲ ሀገረ ስብከት እንደሚገልጸውና በተለያዩ ወቅቶች ከተሰራጩ ዜናዎች መረዳት እንደሚቻለው ባለፉት ዓመታት በኦርቶዶክሳውያን ላይ በአካባቢው በተደጋጋሚ ጥቃትና በንብረታቸውም ላይ ውድመት ሲፈጸም ቆይቷል። ጥቃቱ እንዲቆም ለሚመለከታቸው መንግስታዊ አካላት ተደጋጋሚ ጥያቄ ቀርቧል፣ ውይይትም ተደርጓል። ነገር ግን ጥቃቱ አሁንም ቀጥሏል። እንደ ማሳያ በጥቅምት ወር የመጀመሪያዎቹ 20 ቀናት ውስጥ ብቻ ጉና፣ መርቲ፣ ሽርካ፣ ሆኖ ቆሎ በተባሉ አራት ወረዳዎች ጨለማን ተገን በማድረግ ዕድሜያቸው ከሁለት ዓመት ጨቅላ ሕፃን እስከ 75 ዓመት አዛውንት የሚደርሱ 25 ኦርቶዶክሳውያን ተገድለዋል። መላው ኦርቶዶክሳውያን እና በአጠቃላይ ኢትዮጵያውያን በከፍተኛ ሀዘንና ቁጭት በሚገኙበት በዚህ ወቅት አሁንም ከሰሞኑ አምስት ሰዎች ተገድለዋል። ሀገረ ስብከቱ እንደሚገልጸው ከቀደሙ መሰል ጥቃቶች አንጻር ሲታይ አሁን ግድያ እየተካሄደ ያለው በአንጻራዊነት ሰላማዊ ተብለው ሲጠሩ በኖሩ አካባቢዎች ላይ ነው። ኦርቶዶክሳውያን በሰላም ወጥተው በሰላም መግባት እንዲችሉ አምልኮታቸውንም ያለ ስጋት ማካሄድ እንዲችሉ መንግስታዊ አካላት የሚጠበቅባቸውን ኃላፊነት እንዲወጡ በተደጋጋሚ ጥያቄው እየቀረበ ይገኛል። ከአንድ ሳምንት በፊት የመጀመሪያዎቹ 25 ኦርቶዶክሳውያን ላይ ጥቃት መድረሱ እንደተሰማ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቋሚ ሲኖዶስ መግለጫ አውጥቷል። ቅዱስ ሲኖዶስ በመግለጫው እንዲህ አይነቱ ተግባር በነፃነት የማምለክ ህገ መንግስታዊ መብትን የሚጋፋ፣ ተከባብሮና ተቻችሎ የመኖር መንፈሳዊ እሴቶቻችንን የሚያጠፋ፣ ክብረ ነክና ሊወገዝ የሚገባው ኢሰን ምግባራዊ ድርጊት ነው ሲል በጽኑ አውግዞታል። በነፃነት የማምለክ ህገ መንግስታዊ መብትን የሚጋፋ፣ ተከባብሮና ተቻችሎ የመኖር መንፈሳዊ እሴቶቻችንን የሚያጠፋ ክብረነክና ሊወገዝ የሚገባው ኢ ስነ ምግባራዊ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቋሚ ሲኖዶስ በጽኑ አውግዞታል። በምስራቅ አርሲ እየደረሰ ያለውን ጥፋትና ኦርቶዶክሳያንን ማጥቃት በተመለከተ የተለያዩ ብፁዓን አበው ሊቃነ ጳጳሳትም እንዲሁ መልእክት አስተላልፈዋል። ተጎጂዎችንም ከስፍራው በመጓዝ ጭምር አጽናንተዋል። ይህ ዜና የእኛን ሚዲያ ጨምሮ በተለያዩ መገናኛ ብዙሃን እስካሁን በስፋት የተዘገበ ሲሆን ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀጳጳስ ተጎጂዎችን ወደ ስፍራው በመጓዝ መጎብኘታቸውን እጩጌ የሀገረ ስብከቱ ሚዲያ አቅርቦም ተመልክተናል። እሱን እናገራችሁ። መልካም ቀን እስኬ መጣም እንጽና እንስና በፈተና መቼም የማይተወን እግዚአብ የተወደዳችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቴሌቪዥን ሳምንታዊውን ንጻሬ የሚዲያ ዳሰሳ ዝግጅት እየተከታተላችሁ ትገኛላችሁ። ቀጣዩ ቅኝታችን ደግሞ ወደ ህንድ ማላንካራ ኦርቶዶክስ ቤተ ክርስቲያን የሚወስደን ይሆናል። የህንድ ማላንካራ ኦርቶዶክስ ቤተ ክርስቲያን ከሰሞኑ የቅዱስ ጎርጎሪዮስ ዘፓሩማ በዓልን አክብራለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በበዓሉ ላይ እንድትካፈል በቀረበላት ጥሪ መሰረት ብፁዕ አቡነ መልከጸዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስ በብፁዕ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ውክልና ወደ ህንድ ለሐዋርያዊ ጉዞ አቅንተዋል። ቀጣዩ የንጻሬ ሚዲያ ዳሰሳ ዝርዝር የብፁዕነታቸውን ሐዋርያዊ ጉዞና በህንድ ማላንካራ ኦርቶዶክስ ቤተ ክርስቲያን የነበረውን ክብረ በዓል ያስቃኘናል። ኢኒወሩነሩ ጠለሙረያ ኢብዋ ሰም ሳሞ መሊነማየ ጀላሸየም አዲ መሊነማዩ ረቡሚየም ኒወሩነሩጠለሙረያ። ቅዱስ ጎርጎሪዎስ ዘፓሩማ እንደ ኤውሮፓ አቆጣጠር ከ848-እስ92 ዓ ምት ለ54 ዓመታት በታላቅ መንፈሳዊ ሕይወትና ተጋድሎ ኖሮ ያለፈ የህንድ ማላንካራ ኦርቶዶክስ ቤተ ክርስቲያን ሊቀ ጳጳስና የመጀመሪያው ህንዳዊ ቅዱስ አባት ነው። የቅዱስ ጎርጎሪዎስ መታሰቢያ በዓል በቅርቡ በህንድ የማላንካራ ኦርቶዶክስ ቤተ ክርስቲያን በታላቅ ድምቀት የተከበረ ሲሆን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የበዓሉ ተካፋይ እንድትሆን በተደረገላት የክብር ጥሪ መሰረት ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዛክሱም ወጨጌ ዘመን በረ ተክለ ሃይማኖትን ወክለው ብፁ አቡነ መልከ ጸደቅ የጉራጌ ሀገረ ስብከት ሊቀ ጳጳስ ወደ ህንድ ሐዋርያዊ ጉዞ አድርገው ተመልሰዋል። ኢኒ ወሩነሩ ተለ ሙረኪያ ኢቢደዋ ሰምሳድሞ መሊነማየ ጀላሸየም አዲ መሊነማዩረ ቡሚየም የማላንካራ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ብፁዕ በቅዱስ ባስሌዎስ ማርቶማ ማቴዎስ በቅዱስ ጎርጎሪዎስ ዘፓሩማ ዓመታዊ ክብረ በዓል ላይ የተገኙትን አመስግነዋል። በቅዱስ ጎርጎሪዎስ የሕይወት መንገድ ለሚኖሩና በጎ ለሠሩ ክብርና ዕውቅና ለሚገባቸውም የቤተ ክርስቲያኒቱ ምዕመናን ምስጋና አቅርበዋል። ኢቨን ዶ ሂዝ ፓን ኦፍ ላይፍ ዋዝ ቨሪ ሾርት ዊዝኢን ቅዱስ ጎርጎርዮስ ዘፓርማ ምንም እንኳ በሕይወት የኖረበት ጊዜ አጭር ቢሆንም በ54 ዓመት የዕድሜ ዘመኑ በመንፈሳዊ የዓለም የሕሊና ከፍታና መረጋጋት ደረጃ ላይ በመድረስ እውነተኛውን የመንፈሳዊ ጉዞና ሕይወት ትክክለኛ ዋጋ አስተምሮናል። በተመሳሳይ ድኾችን በአጠቃላይም የተቸገሩትን መርዳት አሳይቶናል። በዚህም በሰዎች ዘንድ ጸጥታ፣ ፍትህ፣ ሰላም እና መረጋጋት እንዲመጣ አንድ መንገድ ሆኗል ብለን እናምናለን። አ መለትድሜን ነም ነልጉነየ ሰ አ ሰኔሸ ውልኮንሉጎን ረርኪዋን ነምከ ካሪን አብማል የሕንድ ማላንካራ ኦርቶዶክስ ቤተ ክርስቲያን የቅዱስ ጎርጎሪዎስን በዓል ስታከብር አሁን በሕይወት ካሉ መልካም አገልጋዮች መካከል ምስጋናና ዕውቅና ለሚገባቸው ተገቢውን እውቅና ሰጥታለች። ዋና ሙያ ዋና ስራዋ ሌላ ሆኖ ሳለ በትይዩ ግን የማህበረሰቡን ደህንነትና ሰላም ላይ በማትኮር ለመርዳት እየሰራች ነው። ለማህበረሰባችን እየሰጠችው ላለውና ለመጪውም አገልግሎቷ መሳካት ልናመሰግናትና በርቼ ልንላት እንወዳለን። በተጨማሪም ለኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ለቅዱስ ፓትርያርኩ ለብፁዓን አባቶችና ለመላው ምዕመናን ሰላምታና በጎ ምኞታቸውን አስተላልፈዋል። ብፁዕ አቡነ መልከጼዴቅ እንደ እንደከዚህ ቀደሙ ሁሉ ግብዣችንን ተቀብለው በዚህም መርሃ ግብር ላይ ስለተገኙልን ደስተኞች ነን። እንኳን ደህና መጡ እንላለን። በተጨማሪም ሰላምታችንን ለብፁዕ ወቅዱስ አቡነ ማቲያስ ፓትርያርክ የቤተ ክርስቲያኒቱ ብፁዓን አበው ሊቃነ ጳጳሳትና ለመላው የቤተ ክርስቲያን ምእመናን እናቀርባለን። ሁላችሁም እግዚአብሔር ይባርካችሁ። ከእህት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጋር ሁሌም መንፈሳዊ ኅብረት አለን። በዚህም በእያንዳንዱ ቀን መንፈሳዊ አገልግሎታችን ውስጥ ደስተኞች ነን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ወክለው ወደ ሕንድ ማላንካራ ኦርቶዶክስ ቤተ ክርስቲያን ሐዋርያዊ ጉዞ ያደረጉት ብፁዕ አቡነ መልከ ጼዴቅ በቅዱስ ጎርጎዶስ ክብረ በዓል ተካፍለው ጉብኝት ያደረጉ ሲሆን ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪካዊ ጉዳዮች እንዲሁም በሁለቱ እህት አብያተ ክርስቲያናት መካከል ያለውን ታሪካዊ ግንኙነትና አንድነት በተመለከተ ሰፋ ያለ ማብራሪያ ሰጥተዋል። የተከበራችሁ ተመልካቾቻችን፣ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቴሌቪዥን ንጻሬ የሚዲያ ዳሰሳ ቅኝታችንን ይቀጥለናል። አሁን ደግሞ ወደ ግብፅ የምንሄድ ይሆናል። ስድስተኛው የዓለም አብያተ ክርስቲያናት ምክር ቤት ደብሊው ሲሲ እምነትና ስርዓት አጀንዳ አድርጎ በየወቅቱ የሚነጋገረው ጉባኤ ስድስተኛው ዙር ዘንድሮ በግብፅ ዋዲ አልናቱር ተጨባጭ ለሆነ አንድነት ምን ላይ እንገኛለን በሚል መሪ መፈክር ተካሂዷል። የዓለም አብያተ ክርስቲያናት ምክር ቤት ደብሊው ሲሲ መስራች ከሆኑት አብያተ ክርስቲያናት ግንባር ቀደም የሆነችውና በምክር ቤቱ በተለያዩ ኃላፊነት በብፁዕ ወቅዱስ አቡነ ጳውሎስ የፕትርክና ዘመን ቅዱስነታቸው ሰብሳቢ ሆኖ ጭምር ያገለገሉበት የዓለም አብያተ ክርስቲያናት ጉባኤ ላለፉት ስድስት ዓመታት ቤተ ክርስቲያናችን መዋቅራዊ ሆኖ በሚታወቅ መልኩ በጉባኤው ላይ አልተሳተፈችም ነበረ። ዘንድሮ ግን ረዳት ፕሮፌሰር ግርማ ባቱ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የኢኮኖሚና ማህበራዊ ዘርፍ ምክትል ስራ አስኪያጅ እንዲሁም መጋቤ ሃይማኖት አባ አብርሃም ገረመው የቅዱስ ሲኖዶስ ጸሐፊና የሰሜን አፍሪካ አህጉረ ስብከት ስራ አስኪያጅ ተካፍለው ተመልሰዋል። በቀጣዩ የንጻሬ የሚዲያ ዳስሳ ዝግጅታችን ይህንን ጉባኤ የምንመለከተው ይሆናል። ስድስተኛው የዓለም አብያተ ክርስቲያናት ምክር ቤት የእምነትና ስርዓት ጉባኤ በግብፅ ዋዲ አልናትሮን የተካሄደ ሲሆን የግብፅ ኮፕቲክ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ብፁዕ በቅዱስ አቡነ ተዋድሮስ ሁለተኛ አብያተ ክርስቲያናት ወደ እውነተኛ አንድነት በሚወስደው መንገድ ላይ ወደ አንድ ለመምጣት ውይይት እንዲያደርጉም ጥሪ አቅርበዋል። ምንዙ አልቀርን ራቢዕ አልሚላድ ካነ መጅማዕ ሩስል ፊ ኦርሸሊም አለዚ ናቀሸ ሙሽኪለት አተሃውት ጉባኤው በዋናነት በአብያተ ክርስቲያናት መካከል አሁን ላይ የሚታየው አንድነት በእርግጥም ተጨባጭ ነው ወይ በሚል መሪ ቃል ተከናውኗል። ብፁዕ ወቅዱስ አቡነ ተዋድሮስ በጉባኤው ላይ ባሰሙት ንግግር የጉባኤው ውይይት የጋራ እምነት ለመረዳት የሚደረግ ግዞን ማሳያ ነው ብለውታል። ጉባኤው ከዛሬ 1700 ዓመት በፊት የተካሄደውን ታላቁን የኒቅያ ጉባኤና እርሱን ተከትሎ በአብያተ ክርስቲያናት መካከል የተፈጠረውን ልዩነት ለማጥበብ ትኩረት ያደረገ ሲሆን የኒቅያ ትዝታችን ከጉባኤያችን ጀርባ ሆኖ ለተሰብሳቢዎች አቅምና ጉልበት ሊሆነን ይገባል የሚል መልእክትም ተስተጋብቷል። ይህኛው ጉባኤና በቀጣይ የሚኖሩ ሥራዎች ለፍትህ ለእርቅና ለአንድነት ጉዞ እጅግ ወሳኝ ምዕራፍ መሆኑም ተጠቅሷል። የኒቅያ ጉባኤን ማስታወስ በሐዋርያዊ እምነት ጸንተን በመኖር በእውነትና ፍቅር የተመሠረተ አንድነት ላይ አብያተ ክርስቲያናት ገንቢ ውይይት ለማድረግ እንደሚያስችላቸውም ተጠቅሷል። ብፁዕ ወቅዱስ አቡነ ተዋድሮስ እንዳሉት ከኒቅያ ጉባኤ በኋላ የተፈጠረው መለያየት ቤተ ክርስቲያንን በመበታተን ለብዙ ዓመታት ጸንቶ በመቆየቱ ወደ አንድነት የሚወስደው መንገድ ወደፊትም ቀላል አይሆንም። እንዲህ ያለው መከፋፈል የሚታከመው በሥነ መለኮት ውይይት ብቻ ነው ብለዋል። ቅዱስ ፓትርያርኩ በቅድሚያ ልዩነቶችን ማስወገድ ወይም መፍታት ሳይሆን ቤተ ክርስቲያንን አንድ የሚያደርገውን

የተከታተላችሁትን ይመስላል። በመጪው ሳምንት እንዲሁ በተመሳሳይ ሰዓት በቤተ ክርስቲያናችንና በዓለም አብያተ ክርስቲያናት ዙሪያ ጎልተው የተሰሙ ዜናዎችን የምናጋራችሁ ይሆናል። ለዛሬ ለነበረን ቆይታ እናመሰግናለን። በመጪው ሳምንት ደግመን እንገናኛለን። ሰላሙ ነው።